ተበላሽዋል። ወቂው አንጥልጥለዋል። ተረዳው። ዋጋ ሰማይ፣ ዋጋ ደም፣ ዋጋ ቀራኒው፣ ዋጋ አምላክ የከፈለው ታዲያ የራስን ታዲያ ዋጋን ከዚህ ዓለም መመዘን ምንድን ነው? ለምንድን ነው ዋጋን ዓለም የሚያወጣል? ለምንድን ነው ዋጋሽን ዓለም ለምንድ ነው ዓለም የሚወስንብህ ዋጋህን? ምንም ዋጋ በሌላት ምስኪኗ ዓለም እጅ ውስጥ የምትከተው ምንድ ነው? ውበት ባጣች ዓለም ውስጥ ያንተን ውበት የምትፈልገው ምን ሆነ ነው? አቅም በሌላት ዓለም ውስጥ አቅም የምትለማመጠው ከየት አምጥተ ነው? ምስኪን በሆነች ዓለም ውስጥ ራስን ምስኪን የምታደርገው ምን ሆነ ነው? አንተ ዋጋህ የከበረ እጅግ ከፍ ያለ ነው። ዓለም ሁሉ እኮ ጠልቶኛል፣ ፊቱን አዙሮብኛል፣ ምንም ነገር የለ፣ ማንም አያየኝም፣ በዚህ ምክንያት ነው ብቻነትም ብቸኝነትም የተሰማኝ፣ በዚህ ምክንያት ነው የበታችነትም ያደረብኝ የምትል ከሆነ እኮ የትኛው ዓለምን የጠላህ ብለን እንጠይቅሃለን። ምናልባት ጥቂት ሰው ምናልባት ሁለት ሦስት ሰው ምናልባት አንድ አፍቃሪ ምናልባት አንድ እጮኛ ምናልባት አንድ የትዳር አጋ ምናልባት ቤተሰብ ምናልባት የዓለም ብዕል ባለጸግነ ምናልባት እነዚህ ነገሮች ጠልተውኛል፣ ትተውኛል፣ ከርተውኛል ብለይው እኔ ሌላ ዓለም ላሳየ እስኪ የተወደዳችሁ ወጣቶች በተለይ ወጣቶች የምለው እንዲህ አይነት ስሜት በወጣቶች ላይ ስለሚያደርግ እናንተ የምታዩት ይህን የአንድ እጅ ጣት የሚያክል አፍቃሪ ወይንም አይን ስላጣችሁ ይሆናል እኔ ግን ላስታውሳችሁ የማይታይ ሌላ ዓለም አንተን ይወድሃል አንተን ያፈቅረሃል አንተን ይጠብቅሃል፣ ስለ አንተ ያስባል። ሌላ ዓለም አለ። እሱን ዓለም ታውቁት ይሆን? የመላእክት ኳላ ዓለም አለ፣ ዙሪያችንን የከበበ መተኛታችንና መነሳታችንን የሚያይ እንደ በሌሊትም በቀንም የሚጠብቅህ ዙሪያን የከተመልህ ብዙ አንተን አይኖችን የሚያይ ደግሞ በሚጠብቅ ሌላ ዓለም እኮ አለልህ። የእግዚአብሔር ቃል እንዲህ ይላል፣ በደስታ ወደ ተሰበሰቡት ወደ አእላፋት መላእክት ደርሳችኋል ይላል። የአንተ ሐዘን ሐዘናቸው የሆነ አንተ ደስታ ስታገኝ እነሱም አብረው የሚዘምሩልህ አንተ እንቅፋት ሲነካ ቀድመው የሚያነሱ ያንተ ዓለም እኮ ሌላ ነው፣ ኦርቶዶክሳውያን አልገባንም እንጂ ልዩ ዓለም እኮ አለን? ንስሐ ስንገባ የሚደሰት የሰማይ ጉባኤ አለን? ሌላ ዓለምማ አለን። ለምን ጥቂት ዓለም ስላኮረፍን እኛ የምንታነቀው ራሳችንን የምንገለው? ጥቂት ፍቅር ስላጣ ራሳችንን የምናጣው ምን ነው? ሌላ ዓለም አለን። ሌላ ዓለም ሌላ ዓለም ላስታውሳችሁ ይላል ንኡድ ክቡር የሚሆን ሐዋርያ ጳውሎስ ዳግመኛ ክርስቶስ በእናንተ ውስጥ እስኪሳል ምጥ ይዞኛል ይላል። የተወደዳቸው ኦርቶዶክሳውያን ዳግመኛ ክርስቶስ በእኛ ውስጥ እስኪሳል የሚጨነቁና የሚያምጡ ድል የነሱ የቅዱሳን ማህበር እኮ አለን። ያዩናል፣ ዙሪያችንን ከበዋል። ምጥ ይዞኛል። ሌላ ዓለም አለ ያልኳችሁ እኮ የትኛው ዓለም ነው የጠላችሁ? እኮ የትኛው ዓለም ነው ፊቱን ያዞረባችሁ? እንዴ ጥቂት ሰው ፊቱን ስላዞረባችሁ ዓለም የተደፋባችሁ የመሰላችሁ እንዴ? በብሩ ፊት የሚገለጽ የሚጠብቃችሁ ሌላ ዓለም እኮ አለላችሁ። ሌላ የሚዘምር አለ፣ እኛ ንስሐ የሚንገባ የሚያሸበሽብ ዓለም እኮ በሰማይ አለ። በአንድ ሰው ንስሐ መግባት ምክንያት በሰማይ ታላቅ ደስታ ሆነ የሚል ሌላ ደስታ ያለው እኮ ዓለም አለ። እሱ ጋር እኮ ስላልተያየን ነው አሁን የሚከፋ እሱን እኮ ስላላገኘ ነው ባዶ ይመሰላል። ዙሪያችንን የከበበንን ስላላወቅን እኮ ነው ዙሪያችንን የከበበን፣ ያስፈራን፣ ስጋት የሆነብን ሌላ ዓለም ማ አለ። ዓይናችሁን ግለጡት። ሌላ ዓለም አለ። ሌላ ዓለም አለ። ሌላ ዓለም አለ። የማይታየው የኛ ዓለም አለ። ሌላ የማይታየው ዓለም አለ። እስከናየው ድረስ ግን እንሆናለን።